ሰላም ሰላም ሰላም ለእናንተ ይሁን፣ የአባቴ ብሩካን፣ የተወደዳችሁ ቅዱሳን ወንድሞች፣ እህቶች፣ አባቶች፣ እናቶች የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር አምላካችን መልካም ነው። ሁል ጊዜ ከእኛ ጋር ነው፣ ስንገባ ከእኛ ጋር ነው፣ ስንወጣ ከኛ ጋር ነው፣ ስንቀመጥ ከእኛ ጋር ነው። በእርሱ አይኖች ፊት እየተሰወረ ማንም የለም። አምላካችን እግዚአብሔር ስለረዳን ስለደገፈን ስለጠበቀን መልካምነቱን ቸርነቱን በሕይወታችን ላይ ስላተረፈረፈ ስሙ እየተባረከ ስሙ እየተቀደሰ ይሆን ይሁን እንጸልያለን። ከመጸለያችን በፊት የእግዚአብሔርን ቃል እናነባለን። ሮሜ ምዕራፍ 12 ከቁጥር 9 ጀምሮ ያለውን አነበዋለሁ ማለት ነው። ሮሜ ምዕራፍ 2 ከቁጥር 9 ያለውን እናነበዋለን እናንተም ደግማችሁ ማንበብ ትችላላችሁ። እስከ መጨረሻው ያለው ማለት ነው። ከቁጥር ዘጠኝ ጀምሮ በጌታ በኢየሱስ ክርስቶስ ማነባለሁ። ፍቅራችሁ ያለ ግብዝነት ይሁን። ክፉን ነገር ተጠየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ለስራ ከመጥጋታት ለግሙ፣ በመንፈስ የምትቃጠሉ ሆኑ፣ ለጌታ ተገዙ። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ቅዱሳን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። የሚያሳድዷችሁን መርቁ፣ መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ። ነገር ግን የትህትና ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣ ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏልና ጣላት፣ ግን ቢራ ባብለው ቢጣማ አጠጣው። ይህን በማድረገ በራሱ ላይ የሳትን ፍም እና ክፉን በመልካም አሸንፉ እንጂ በክፉ አታሸንፉ። እግዚአብሔር አምላካችን እየተባረከ የተቀደሰ ይሁን። እግዚአብሔር አምላካችን ሁልጊዜ ጊዜ መልካም ነው። ሁል ጊዜ የቅንነትን መንገድ የብርሃንን መንገድ የህይወትን መንገድ የሰላምን መንገድ የረፍትን መንገድ የሚያሳየን አምላካችን የተባረከ የተቀደሰ አምላካችን ወይ ስለ ቅዱስ ቃል እናመሰግናለን። ሁል ጊዜ ህይወትን፣ መንገድን፣ ሰላምን፣ ረፍትን፣ ብልጽግናን፣ ጤናን ለእኛ ታሳየናለ። ሁል ጊዜ እግዚአብሔር አምላክ በህይወታችን ላይ መልካም ነገር እንዲሰራ መልካም ነገር ፍሬ እንዲያፈራ መልካም ነገር በሰዎች ሁሉ ፊት እንዲገለጥ እግዚአብሔር አምላክ የጠላትን የምናሸንፍበት መሳሪያ በመልካምነት እንደ ቃሌ መጽናት እንደሆነ ሁሌም ትረዳናለ። ታስተምረን አለ መንገድን ታሳየን አለ እግዚአብሔሩ እናመሰግናለን። በቃል ታክመናለ በቃሌ ትመዝነናለ በቃሌ ትፈውሰን አለ በቃሌ አምሮአችንን ልባችንን ሁሉ ታድሳለ። እግዚአብሔር አምላኬ ስለ ቅዱስ ቃልህ ስሜ የተባረከ የተቀደሰ ይሁን። እንደ ቃልህ እግዚአብሔር አምላኬ ወይ እንድንኖር እርዳን። እግዚአብሔር አምላኪ ወይ ግብዝነት ከህይወታችን የራቀ ይሁን። የእውነትን ህይወት፣ የምሳሌነት ህይወት፣ አርአያ የሚሆን ህይወት፣ ድልነሺ ህይወት እግዚአብሔር አምላኬ ሰማይ የሆነ ህይወት እግዚአብሔር አምላኬ እንድንኖር በጌታ በኢየሱስ ክርስቶስ ምእርዳን በፍቅር በመስማማት እርስ በርሳችን በመዋደድ በጸሎት በሁሉ ነገር እግዚአብሔር አምላኬ እርስ በርሳችን የምንዋደድ የምንያያዝ፣ አንዳችን ለአንዳችን እግዚአብሔር አምላኬ የምናስብ እግዚአብሔር አምላኬ በልባችን የተያያዝን በሀሳባችን አንድ የሆንን በወንጌል እውነት የምንስማማ ሁል ጊዜ ቃልህን መንገድን ሐሳብህን እግዚአብሔር አምላክ የምንፈልግ የምንጠማበትን ጸጋ በኢየሱስ ስም አብዛልን። አምላክ ሆይ ከመልካም ነገር ጋር ተባበሩ፣ መልካም ነገርን አድርጉ፣ ከክፉ ነገር ጋር አትተባበሩ ብሎ እንደተጻፈ አምላክ ሆይ እንደቃለ በመልካም ነገር እንድንጸና፣ በመልካም ስራ ላይ እንድንሳተፍ፣ በመልካም መንገድ እንድንራመድ እግዚአብሔር አምላክ ሆይ እርዳን። እግዚአብሔር አምላክ ሆይ በስራ እምነት ያለ ስራ ዋጋ እንደሌለው በቃል እንደተጻፈ እግዚአብሔሩ እንደ እምነታችን ፍቅራችን በተግባር እንዲገለጽ አቅም እንድሰጠን እግዚአብሔር አምላኪ በግብዝነት ሳይሆን በእውነት እንድንመላለስ ህይወታችንን ድራማ እንዳይሆን የእውነትን ህይወት እንድንኖር የክርስቶስን ፍቅርና የክርስቶስን ባህሪ እንድንለብስ በጌታ በኢየሱስ ክርስቶስም እንለምናለን። እግዚአብሔር አምላኪ በተስፋ ደስ ይበላችሁ፣ በመከራ ታገሱ እንደተባለ በጸሎት ጽኑ ተብሎ እንደተጻፈ በጸሎት የምንጻናበትን በመከራ ሳንሸነፍ በመከራ ሳንያዝ ወደ ኋላ ሳንጎተት ሁል ጊዜ እግዚአብሔር አምላኪ ወይ ጸሎትን እግዚአብሔር አምላኪ ሰማይን ምጽአትን ተስፋ እያደረግን የሚጠብቀንን የዘላለም ሕይወት መንግስትን ተስፋ እያደረግን በጸሎት እንድንጸና እግዚአብሔሮ እርዳን። እግዚአብሔሮ አግዘን። እግዚአብሔሮ ክፉ ነገር እንዳንከታተል የሚደርስብንን ፈተና በስጋ ለማሸነፍ እንዳንጥር በማስተዋልና በጥበብ በመንፈስ ቅዱስ ኃይል ውጊያችንን ገደምና ከስጋ ጋር አይደለም ከዚያ ዓለም ገዥና በአየር ላይ ካለው አለቃ ርኩሳን መናፍስ ጋር ተብሎ እንደጻፈ እግዚአብሔር አምላክ በስጋ ሳይሆን በመንፈስ በጸሎት በጽድቅ በቅድስና በእውነት በዳንበት መዳን መሰረት ላይ ቆመን እግዚአብሔር ድል የምንነሳበትን የመንፈስ ቅዱስ ኃይል በኢየሱስ ክርስቶስም አብዛለን። አምላኪው ይርዳን። እግዚአብሔር አምላኪ አግዘን። አምላኪ ወይ መንገድህን ሐሳብህን ፍቅርህን መንገድህን ሁል ጊዜ እለት እለት እያስብን ልባሞች ሆነን እንድንመላለስ እግዚአብሔር አሳዎች ሆነን በትህትና እንድንመላለስ እርድ እግዚአብሔር እርዳን። ክፉ ነገር ከእኛ ይራቅ። ጠማማ ነገር ከእኛ ይራቅ። የጨለማ ምክር ሁሉ ከእኛ ይራቅ። በልባችን በሐሳባችን ንገስብን ክበድብን ከንቶ ነገር ሁሉ ከእኛ ይራቅ። ተራ ነገር ከእኛ ይራቅ። እንቅፋቱ ጨለማው እግዚአብሔር ተግዳሮቱ ማንኛውም ጌታ ሆይ ከአንተ ሐሳብና ፈቃድ የሚያርቀን ነገር ሁሉ ከእኛ በኢየሱስ ክርስቶስ ይራል። በዘመናችን በሕይወታችን ሁል ጊዜ የድል የአሸናፊዎችን መንገድ እግዚአብሔር አምላኬ አስተምረን። አምላኬ ቅዱሳንን መንገድ ሁሉ አስተምረን። የመንፈስ ቅዱስ እሳት በኃይል እንደድብን ድብን ይቀጣጠልብን። እግዚአብሔር አምላኬ ስለ ሁሉ እናመሰግናለን። ጸሎታችንን ስለሰማ እናመሰግናለን። ምግባት መውጣታችንን አንተ ተቆጣጠር። በመንገዳችን በህይወታችን፣ በኑሯችን፣ በስራችን ሁሉ አንተ ክበርበት፣ አንተ ነገስበት። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን።